በመሬት ውስጥ ተቀብሮ ለሕብረተሰቡ አገልግሎት እየሰጠ የነበረን የኤሌክትሪክ ማስተላለፊያ ገመድ የሰረቁ ሁለት ግለሰቦች በእስራት እንዲቀጡ ተወሰነባቸው። ለዝርዝሩ ዋና ሳጅን ጤነው ፈጠነ የወንጀል ድርጊቱ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ ስር ልዩ ቦታው ጀነራል ዊንጌት ትምህርት ቤት ተብሎ በሚጠራው አካባቢ ነው። አንደኛ ተከሳሽ መስፍን ዋማና ሁለተኛ ተከሳሽ ናትናኤል ሳምሶን አባሪ ተባባሪ በመሆን የሌሊቱን ክፍለ ጊዜ እንደ መልካም አጋጣሚ በመጠቀም ለህብረተሰቡ አገልግሎት የሚሰጥ በመሬት ውስጥ የተቀበረ የኤሌክትሪክ ገመድ ቆርጠው ከወሰዱ በኋላ ለመሰወር ሙከራ ሲያደርጉ በአካባቢው ላይ በነበሩ ቅጥር ጥበቃዎች በቁጥጥር ስር ውለው ውሳኔ እንደተላለፈባቸው በአዲስ አዲስ ከተማ ክፍለ ከተማ ፖሊስ መምሪያ የሙስና ገቢዎች፣ ሸማቾች ወንጀል መርማሪ ዋና ሳጅን ምስክር ደምሴ ገልጸዋል። ንብረትነቱ የኢትዮጵያ ኤሌክትሪክ አገልግሎት የሆነ ለህብረተሰቡ የመብራት አገልግሎት ሲሰጥ የነበረውን ኤሌክትሪክ ኬብል ለመቁረጥ የሚያገለግላቸውን የብረት ስጌቶ መጋዝ በመያዝ ነው ወንጀሉን የፈጸሙት። ይህን ወንጀል ሲፈጸሙት በአካባቢው በነበሩ ጥበቃዎች እጅ ከፍንጅ ሊያዙ ችለው፣ በአዲስ ከተማ ፖሊስ መምሪያ ምርመራችንን አጣርተንባቸው የምርመራ መዝገባችንን በሰውና በሰነድ ማስረጃ በተገቢው አደራሽተን ለሚመለከተው የፍትህ አካላት ልከን ተከሳሾች ላይ የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ችሎት እያንዳንዳቸውን ሶስት ዓመትና ሶስት ሺህ ብር መቀጮ ውሳኔ ያስተላለፈባቸው መሆኑን የምርመራ መዝገባችን ያሳያል። መሰል የወንጀል ድርጊት ሀገርን የሚጎዳ መሆኑን በመረዳት ህብረተሰቡ መሰል የወንጀል ድርጊት የሚፈጽሙ አካላት ሲገጥሙ ለሚመለከታቸው የጸጥታ አካላት ጥቆማ በመስጠት አስፈላጊውን ትብብር እንዲያደርጉ ዋና ሳጅን ምስክር መልዕክት አስተላልፈዋል። ይህ የመሰረተ ልማት ስርቆት ወንጀል በተለይ የአገርን ኢኮኖሚ በከፍተኛ ሁኔታ የሚጎዳ ወንጀል በመሆኑ ህብረተሰቡ ይህንን ተረድቶ እንደዚህ አይነት ድርጊቶች በሚፈጸሙ ሰዓት በፍጥነትና በተገቢው ለሚመለከተው የፖሊስ አካል ጥቆማ በመስጠት መረጃ በመስጠት ሊከላከሉና ሊዋጋው የሚችለው መሆን መቻል አለበት።